ጽናትና ኪራን የሚያስማማቸው ነገር ምንድን ነው አይጥና ድመት ናቸው ግን ይዋደዳሉ ይፋቀራሉ ግን በመሀላቸው መሰናከል አለ ስኬትን ለማግኘት መሰናክልን ማለፍ በትግስት በሰብር ግድለናል ማለት ነው እንግዲህ ጽናትና ኪራ ምን እንትን እንዳላቸው ባላቅም የሆነ በቃ ችተንከሴስ ልጅ ከመጣይ ጀምሮ ሕይወታቸው ምስቅልቅል እያለ ነው። አባቱ በባለፈው ጊዜ መጥቶ ለጽናት ካላት ነገር ሁሉ ወሬ ካወራት በኋላ በጣም እሷም ራሷን መቆጣጠር አቅቷታል ማለት ነው። ኪራንም ደግሞ ለመተው አልፈለገችም ግን እሳ ኪራ ሲቀርባትና ሲጠልቀ እንትን ሲላት ለማውራትም ጊዜ ለመስጠትም አትፈልግም ማለት ነው። ጽናት ለምን እንደሆነ ባላውቅም ማለት ነው። ውድ ቤተሰቦቼ ጽናት እንግዲህ ያለችበት ሁኔታ በጣም ያሳዝናል ማለት ነው። በሚያሳዝን ሁኔታ ላይ ነው ያለችው ጽናት አሁን ላይ እንግዲህ ምን ለማድረግ እየሞከረች እንደሆነ ባናውቅም ማለት ነው። ሰላም፣ ጤና ይስጥልኝ። ጽናትን ክፍል አምሳ ሁለትን ይዤላችሁ መጥቻለሁ ማለት ነው። ጽናትና ኪራ እንግዲህ ምን ላይ ነው ያሉት የሚለውን ደግሞ እያየን አብረን እያየ ነው እንሄዳለን ማለት ነው። ኪራና ጽናትን ያላስማማቸው ነገር ምንድን ነው? ኪራ እንግዲህ አሁን ተመልሶ ወደ መጠጡ እየጠጣ ነው ማለት ነው። መጠጡን እየጠጣ ነው እሷንም ለመተው እንትና አላለውም ማለት ነው። ግን በጣም ይወዳታል ማለት ነው። እሷም ተወደዋለች ማለት ነው። ውድ ቤተሰቦች፣ ኪራና ጽናት እንግዲህ በጣም ፍቅራቸው ደስ የሚል ነበረ። ግን እሳ በመሀል ላይ የሆነ አባትየው ከመጣወት እንዲህ የሆነ በቃ የምታደርገው ሀረካት ሁሉ የምታሳየው ሀረካት አክሽኗ ሁሉ ተቀይሯል። የጽናት ማለት ነው። እሱ ምን አድርጌሽ ነው ጽንዬ፣ ምን በድዬሽ ነው እያላት ነበር ማለት ነው። ጽኑ በጣም ትወድዋለች አሁንም ቢሆንም በነገራችን ላይ ኪራን ኪራን የመጥላት አቅሙም የላትም ማለት ነው እሷ። እሱ ግን የሚያደርገው ሁሉ ግራ ገብቶታል ማለት ነው። ምን አድርገ ምን አድርጊያት ነው እያለ ማለት ነው። እሷም ደግሞ አይ ምንም አላደረከኝም፣ ግን በቃ ዝም ብዬ ነው ትለዋለሽ ማለት ነው። ይቅርታ ማለት ነው። ሁልጊዜ በቃ ምሩና እንትና ደግሞ ናሆሚ በጣም ደስ የሚል ህይወት ህይወታቸው ላይ አሁን ላይ ደስ የሚል ህይወት ላይ ውድ ቤተሰቦቼ እየኖሩ ነው ማለት ነው። ደስ የሚል ህይወትን እያየንባቸው ነው በጌራና በምሩና በናሆሚ ማለት ነው። ናሆምም እንግዲህ እሷን ውዬ መከራት ነበር ማለት ነው። ምን ታኛለሽ ምን ታኛለህ እየተባባሉ ነው ኪራና ጽናት እንግዲህ። አንተ ልበስ እኔ አልለብስም፣ አንቺ ልበሽ እኔ አልለብስም፣ ልበሽና ተኚ፣ አንተ ልበስ እኔ አልለብስም እየተባባሉ ነበር ማለት ነው፣ ውድ ቤተሰቦች። ግን እንደዛም ሆኖ ደስ የሚል ነገር እያየንባቸው ነው በሁለቱ መካከል ማለት ነው። ኪራም እንደዛው ጽናትም እንግዲህ። እባክሽን ጽናት ከዚህ በላይ ልጁን ባብጎጁ አሁን ደግሞ ምን ታየኛለሽ ምን ታይኛለህ እየተባባሉ ነው ማለት ነው። ወደ ቤተሰቦች ያስቃሉ ጽናትና ኪራ ማለት ነው። ምሩም እንግዲህ የኔ ምስኪን የኔ ጨዋ አሁን ላይ ያለችበት ሁኔታ ደስ የሚል ነው። ቤት ለራሳቸው ተከራይተው ወጥተዋል ማለት ነው መሰለኝ። ኪራና ጽናት ናቸው አሁን ላይ ቤት ውስጥ ያሉት ማለት ነው። አዲሷን ፍቅረኛ ተብዬዋ አንድ የኢንጂነሪንግ ልጅ ነኝ አንድ ወይ ደግሞ የእንትን ልጅ ነው ትላለች። የሚያረጋትን ሀረካት አሳጣት ማለት ነው። ቢስሚላህ ተወከላተል ወደ ውጪ እየወጣሁ ነው ጋይስ እና የሚያረጋ ቢስሚላህ፣ የሚያረጋትን ነገር በቃ የሚያረጋትን ሀረካት ሁሉ እያየንባት ነው ማለት ነው። አሁን ላይ ግን ጽናት ምስኪን የጫውቃ ማለት ነው ያለችበት ሁኔታ በዚች ሰዓት ላይ ግራ የሚያስገባ ነገር እያሳየችው ነበር። እሱ ደግሞ ፊቱን ሲያዞርባት፣ ወይኔ አዞረብኝ ይሄ ኪራ ምን ሆኖ ነው ትላለች ማለት ነው። እሱ ግን ለእሷም ብሎ ብዙ ነገር እየሆነ ነው ማለት ነው። ራሱንም እንትን ለማለት እየገፋችው ነበር። አሁን ያው ኪራ ታውቃላችሁ ሲሰክር? መጠጥ ይጠጣል። ግን ችግሩ ለማን ነው ጠጥቶ ሲመጣ ለእንትና ነው ማለት ነው። ለፂኖ ነው ማለት ነው ለጽናት ነው ማለት ነው። ውድ ቤት ሰዎች የጽናት እንግዲህ ጽናትና ኪራ- አንድ ላይ ሆኖ ቢጣምሩ ብለን እንመኛለን። እኔ ደስ ይለኛል ጽናትና ኪራ- አንድ ላይ ሆኖ ባያቸው ማለት ነው። ፍቅራቸውን አንድ ላይ ቢለግሱ በጣም ደስ የሚል ፍቅር፣ ደስ የሚል ጊዜ ቢያሳልፉ በጣም እመርጥላቸዋለሁ። ግን ሳ እነሱ ሁለቱ ምንም ሊስማሙ አልቻሉም ማለት ነው። ኪራም አንቺ ትብሽ ልባስ እየተባባሉ ምሩና ናሆሜም ደግሞ በጣም እየመከሯቸው ነበር አብረው እንዲሆኑ ምናምን። እሷንም ደግሞ ታይ እንደዚህ አይደለም እያሏት ነበር ማለት ነው። እሷም ደግሞ የእሷ አባት ስላስጠነቀቃት ሁሉም ነገር ልትናገር ዝግጁ ነበረች ማለት ነው። እና አሁን ላይ ኪራ ያለበት ሁኔታ በጣም ግራ የሚያጋባ ነው። ሲለው የሆነ ነገር የሚያደርገው ሀረካት ሀረካታቸው ያስቀያል። የእነዚህ ሁለት ልጆች ይዋደዳሉ እኮ ግን ማለት ነው። እና ኪራ ደሞና ሆምዬ እና ማን ነው? ኪራ ትንሽ ጠብቀኝ ለትንሽ ጊዜ መሳክሮ ምናምን ነገር እና በራቸውን እንትና ስለቆለፈባቸው ቆላልፎባቸው ስለሄደ ቤት እንግባ፣ ቤት እንውጣ እያሉ ነበር ማለት ነው። እሱም ደግሞ በዚህ በበር በሩ መገንጠል አለብት ሲላት፣ እና መገንጠል አትችልም እኔ ራሴ እንጠብቃለን ቤት ገንጥለን ከገባን እሺ፣ የዚህን እንትን ቁልፍ አልናቀውም እንበል፣ ይሄን ገንጥለን ገባን እንበል፣ ግን እሳ ከውስጥ ያለውን ደግሞ የሳሎኑን በር እንዴት ተከፍተዋለ ብላ እየጠየቀችው ነበር ማለት ነው። እሱም ደግሞ ግራ ተጋብቶ እየነገራት ነበር ማለት ነው። ውድ ቤተሰቦች በዚህ ጋ እንግዲህ ምን ለመሆን እንዳሰቡ ምን ለማለት እንዳሰበች ጽናት አላቅም። ኪራዬ እንግዲህ እባክህን ጽናትን ከዚህ በላይ አትጎዳዱ። በነገራችን ላይ ኪራን የምትጎዳው ጽናትናት ውድ ቤተሰቦቼ ማለት ነው ይህች ተንከሴት ማለት ነው ጽናትናት። ጽናት አታብዢ፣ ህይወትሽ አሁ ምስ ቅልቅል ያለ ነው እናውቃለን። በእርግጥ ህይወትሽ እየተመሰቃቀል እንደሆነ እኔ ማቃለሁ ማለት ነው፣ ግን እሷ በዚህ ልክ መሆን የለበትም ማለት ነው። ውድ ቤተሰቦች መጠንቀቅ አለብሽ እንዴ! ጥንቃቄ ማድረግ አለብሽ ማለት ነው። ከዚህ በላይ ባትጎጁ እመርጣለሁ ኪራን ማለት ነው። ሁልጊዜ እየጎዳሽ ሆኖ በእርግጥ እሱም ይጎዳሻል። ይቻ ማናት ከመጣይ ጀምሮ ትንሽ ጣልጣል ስላረግሽ፣ ግን አንቺ እሷ መጣይ ብልሽ እንትም ማለት የለብሽም እኔ እንደዛ ነው የምመርጠው ማለት ነው። ኪራ እባክህን እንግዲህ ጽናትን አንተ ማትጉዳት እሷም እንዳትጎዳ እያልን ነው ማለት ነው። ኪራና ጽናት እንግዲህ እንዳትጎዳዱ ለእናንተ ስንል ብዙ መስዋዕትነት እየከፈልን ነው ማለት ነው። እባካችሁን እያልን ነው እኛ እንግዲህ ኪራና ጽናት እባካችሁን፣ ፍቅራችሁን እዚህ ጋር ትገለለጻላችሁ፣ ፍቅራችሁን እዚህ ጋር እንትን ትላላችሁ ማለት ነው። የእናንተን ችግር እንግዲህ ባናቅም ችግራችሁን መንግስት ይፍታው እያልን ኪራና ጽናት እንግዲህ መስተካከል አለባችሁ ማለት ነው። ውድ ቤተሰቦች ያላስተካከላችሁት ነገር ካለ ማስተካከል ግድ አለ ይላል ማለት ነው። እና ናሆምም እንግዲህ ከኪራ ጋር አብሮ ከምሩ ጋር ማለት ነው ሊጣመሩ ነው መሰል እነዚህ ሁለቱ ማለት ነው። ውድ ቤተሰቦቼ እኔ ደስ ይለኛል እንትና ምሩና ኪራ ቢጣመሩልኝ የምሬ ነው ምላችሁ። በጣም ነው ደስ የሚለኝ ማለት ነው። አሁን ያሉበት ሁኔታ በጣም የሚያስጠላ ላይ ነበሩ እና እሷም ተወዷለች እሱም ይወዳታል፣ ግን ፍቅራቸውን መገላለጽ አቅቷቸው ነበረ። አሁን ላይ ግን እየተገላለጹ ይገኛሉ ማለት ነው። ውድ ቤተሰቦቼ ፍቅራቸውን እየተገላለጹ ነው ማለት ነው። ሁለቱ ፍቅራቸውን ወደ መገላለጽ ላይ ነው ያሉት ማለት ነው። እናሁም ያው ቤት አሁን አዲሱ ቤታቸው ላይ ሂደዋል ማለት ነው። ጽናትና ኪራ እንግዲህ ቤት ውስጥ ነው ያሉት። ሁለቱ አይጥና ድመት ሆነዋል ማለት ነው። ድሮም አይጥና ድመት ነበሩ። አንቺ ለምንድን ነው የምታይኝ? አንተ ለምንድን ነው የምታየኝ? አንተ ልበስ እናተኛ። አንቺ ለብሰሽ ተኝ። አይመለከተኝም፣ ይሄ የእነሱ ስራ ነው ማለት ነው። እላችኋለሁ ውድ ቤተሰቦቼ እንግዲህ ጽናት፣ እባክሽ እባክሽ፣ እባክሽ ተመለሽ ወደ እንትና ማለት ነው መመለስ ግድ ይልሻል ማለት ነው እንደ በቃ ከዚህ በኋላ አንቺ ህይወት እኮ እንደዚህ ነች በነገራችን ላይ ህይወት ይቀጥላል ግን ቢሆንም ኪራን እንደዚህ በዚህ ልክ መጉዳት የለብሽም ከዚህ በኋላ አንቺ ከኪራ ጋር መቆም አለብሽ ኪራን ይዘሽ ቁጭ ማለት አለብሽ ማለት ነው እሱ ደግሞ በጣም ነው የሚወድሽ እባክሽን አትጉ ኪራችንን ማለት ነው እንግዲህ ይህን ይመስላል። የጽናትና የኪራ ነገር ግራ የሚያጋባ ነገር ላይ ነው ያለ ነው ማለት ነው። ውድ ቤተሰቦች እንደኔ እንደኔ ከሆነ ግን ጽናትም የሆነ ችግር የራሷ ችግር አለባት ብዬ አስባለሁ ማለት ነው። ኪራም የራሱ ችግር አለበት ብዬ አስባለሁ ማለት ነው። ምክንያቱም ጽናት በእርግጥ ብዙ ነገሮችን አልፋለች፣ ብዙ ነገሮችን ብዙ መስዋዕትነት ከፍላለች ማለት ነው። ቢሆንም ግን አሁን ላይ ደግሞ መስተካከል ይልሻል ማለት ነው እናቴ የዋ አታብዢው ማለት ነው። ጽናት ከዚህ በኋላ ባታብዢው ደስ ይለኛል ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ ይህን ይመስላል ጽናት ማለት ነው። በላይክ በሸር በሰብስክራይብ አበረታቶች ማለት ነው። እንግዲህ ጽናትና ኪራን በማየት እገኛለሁ ማለት ነው። ጽናትና ኪራ ፍቅራቸውን የሚያጣምርላቸው አንድ ሰው ይጥፋ። የሁለቱ ፍቅር መቼ ነው የሚጣመረው? እያልኩ ነው እኔ ራሱ ማለት ነው። እና የጽኑና የኪራ ጉዳይ በጣም እያሳሰበ ነው ውድ ቤተሰቦች ማለት ነው። በጣም አሳስቦኛል የኪራና የጽናት ነገር ማለት ነው። እናንተም ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ውድ ቤተሰብ ጽኑና ኪራን እንግዲህ ያጣምረልን ጥምር ምር ያደርግልን እያል ይዘናል ማለት ነው። ሁለቱ ተጣምሮ ማየት ይፈልጋለሁን የወዶች ማለት ነው። ጽናትንም ኪራንም በዚህ ልክ ይህን ይመስላል ባይ።